ጤና ይስጥልኝ እንደምናላችሁ አላችሁ። ውድ የልግዳ ቤት ሰዎች በያላችሁበት ሰላማችሁ ይብዛ። አዲስ ከሆናችሁ ሳብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በተለይም ሰሞኑን የማንቸስተር ዩናይትድ ደጋፊዎችን እንግዲህ የሚያስፈነጥዝ አንዳንዶችን ደግሞ ትንሽ ኮረፍ የሚያደርግ ዜና ሰምተናል ማለት ነው። ከዚህም ከነዚህም ውስጥ በተለይም እንግዲህ ማንቸስተር ዩናይትድ ደረጃውን የጠበቀ ስቴዲየም ለመገንባት አዲስ ፕሮጀክት ይፋ አድርጓል ማለት ነው። እንግዲህ ማንቸስተር ዩናይትድ የሌንክሻሩ ማንቸስተር ዩናይትድ ከሊቨርፑል በመቀጠል በርካታ ዋንጫዎችን ማንሳት የቻለ ታላቅ ክለብ ነው ማለት ነው። ሀያ የፕሪሚየር ሊግ ዋንጫዎቹን አስራ ሦስት ኤፍ ኤ ካፕ ድሎችን ስድስት ሊግ ካፕ እና 21 አንድ የኮሚኒቲ ሽልድ ዋንጫዎቹን አንስቷል ማለት ነው። ሌላው ሶስት የአውሮፓ ሻምፒዮንስ ሊግ ዋንጫዎቹን አንድ ኤሮፓ ሊግ አንድ ካፕ ወፍ ዊነር እና አንድ ሱፐር ካፕ እንዲሁም ደግሞ አንድ ኢንተርኮንቲኔንታል ካፕ እና አንድ የፊፋ ዓለም ክለቦች ዋንጫን ሲያሸንፍ በ1998 እና 99 ክለቡ በእንግሊዝ እግር ኳስ ታሪክ የሀጉራዊ አውሮፓን ትሪብል በማሸነፍ የመጀመሪያው ክለብም መሆን የቻለበትን አዲስ ታሪክ መጻፍ የቻለ ክለብ ነው ማለት ነው። በ2016 እና 17 የአውሮፓ የአውሮፓ ዋንጫን አሸንፏል። ሶስቱንም ከፍተኛ የአውሮፓ ክለብ ውድድሮች ካሸነፉ አምስት ክለቦች አንዱ መሆን የቻለበትንም ታሪክ መጎናጸፍ የቻለ ታላቅ የእንግሊዝ ክለብ ነው ማለት ነው። እንግዲህ በርካታ ተጫዋቾችንም በተለይም በዓለም እግር ኳስ ተጽዕኖ ማድረግ የቻሉ በርካታ ተጫዋቾችን ማፍራት የቻለ ክለብ ነው። እንግዲህ ከእነዚህ ውስጥም ክርስቲያኖ ሮናልዶ፣ ዴቪድ ቤካም፣ ወይ ሮኒ የመሳሰሉ እነ ቫኒስትሮይ፣ ቫምፐርሲ የመሳሰሉ እነ ሮኬን፣ ሪዮ ፈርዲናንድ፣ ኢማንያ ቪዲች የመሳሰሉ እንግዲህ ድንቅ የሆኑ ተጫዋቾችን ማፍራት የቻለ ክለብም እንደሆነ ማስታወስ ይቻላል ማለት ነው። በአሁኑ ሰዓት በተለይም ክለቡ በበርካታ ውስጣዊና ውጫዊ ችግሮች እንዲሁም ከሜዳ ውጭና ከሜዳ ውስጥ በሚገጥሙ ፈተናዎች ማለት ነው እጅግ የወረደ ውጤት እያስመዘገበ ቢገኝም እንግዲህ ክለቡን ባለፈው 25 25% አክሲዮን የገዙት እንግሊዛዊ ባለሀብት ራትክሊፍ እንግዲህ አዲስ ስታዲየም 100 ሺህ መቀመጫ ያለውን ጥራቱን የጠበቀ ስታዲየም ለመገንባት እንግዲህ ፕሮጀክት አጠናቀው ወደ ስራ በቅርቡ እንደሚገቡ እንግዲህ ይፋ አድርገዋል ማለት ነው። ሰር ጂም ራትክሊፍ እንግዲህ መቶ ሺህ መቀመጫ የሚይዝ አዲስ ሜዳ ለመስራት ማቀዱን እና ማንቸስተር ዩናይትድ 115 ዓመት የተጫወተበትን ኦል ትራፎርድን ለቆ ከአምስት ዓመት አመት በኋላ በአዲሱ ስቴዲየም እንደሚጫወትም እንግዲህ አያይዘው ገልጿል ማለት ነው። ይህን እንግዲህ ስቴዲየም ለመገንባት አምስት ዓመታት ይወስዳል፣ በእንግሊዝ ውስጥ ትልቅ ስቴዲየምም ይሆናል ተብሎ ነው የታሰበው ማለት ነው። ስለዚህ ይህ ስቴዲየም ተጠናቆ የማንቸስተር ዩናይትድ ደረጃውን በጠበቀ ስቴዲየም ከአምስት ዓመት በኋላ ጨዋታውን እንደሚያደርግ እንግዲህ የክለቡ ሀያ አምስት ፐርሰንት አክሲዮን ባለበት ራትክሊፍ ገልጸዋል ማለት ነው። እንግዲህ በዩናይትድ ኪንግደም ትልቁ የሆነውን አዲሱ ስቴዲየም ከወልትራፎርድ አጠገብ ባለው የ ክለቡ ባለቤትነት ላይ የሚገነባ ሲሆን አርክቲስት ሎርድ ኖርማን ፎስተር ለመገንባት እንግዲህ አምስት ዓመታትን እንደሚወስድ ምነው የገለጹት ማለት ነው። እንግዲህ የማን ዩናይትድ ባለቤት ራትክሊፍ ዓላማው ታዋቂና ታላቅ እግር ኳስ ስቴዲየም በመገንባት ታላቁን ማንቸስተር ዩናይትድን መፍጠር ነው ሲሉም እንግዲህ ተናግረዋል ማለት ነው። ነባሩ ቦታ ላይ ነባር ቦታ አጠገብ በመገንባት የደጋፊውን ልብ ከታሪካዊ ቤታችን ብቻ የሚቀር እውነተኛ ዘመናዊ ስቴዲየም እየፈጠርን የኦልትራፎርድን ምንነት ለመጠበቅ እንችላለን ሲሉም እንግዲህ ራት ኪሊፍ አያይዘው ገልጸዋል ማለት ነው። ካለው ቦታ አጠገብ በመገንባት የደጋፊውን ልብ ከታሪካዊ ቤታችን ብቻ የሚቀር እውነተኛ ዘመናዊ ስቴዲየም እየፈጠርን የኦልትራፎርድን ምንነት እንጠብቃለን ሲልም አያይዘው እንግዲህ ገልጸዋል ማለት ነው። የዩናይትድ ያለፉትን 115 ዓመታት በኦልትራፎርድ ያሳለፈ ሲሆን በአሁኑ ወቅታዊ ወደ 74 ሺህ የሚጠጉ ተመልካቾች በሚይዝበትና አዲሱ ስታዲየም ሲገነባ ያው በኦልትራፎርድ በዛውም መጪውም እንደሚቀጥልም ነው አያይዘው የገለጹት ማለት ነው። ሌላው አዲሱን ስታዲየም ማንስ ይመረዋል ሚለውን ደግሞ ስንመለከት ኖርማን ፎስተር ይሰኛሉ። አዲሱን ስታዲየሙን እንግዲህ ቀጥለት አድርገው እንዲያስተዳድሩ የተመረጡት አርክቴክስት ናቸው። በሀገር እንግሊዝም ታዋቂና ዝነኛ አርክቴክስት ናቸው ማለት ነው። ያለ ስኩል ያሌ ስኩል በተሰኘ ዓለም አቀፍ የአርክቲስት ዩኒቨርሲቲ ውስጥም 1961 ጀምሮ መማር ችለዋል። በቀጣይ ቀናትም ውስጥ በዩናይትድ ውስጥ ፊታቸውን በተደጋጋሚ እንግዲህ እንመለከታቸዋለን ተብሎም ይጠበቃል ማለት ነው። ማንችስተር ዩናይትድ አዲሱን ስቴዲየም ለመገንባት ፕሮጀክቱን ይፋ ማድረጉ እንግዲህ በስፖርት ቤተሰቡ በሁለት ቡድን እየተመለከተው ይገኛል። የመጀመሪያው በተለይም እንደ ቡድን ተጫዋቾችን ገዝቶ ቡድኑ ከማጠናቀር አንጻር መሰናክል ሊሆን ይችላል። በተለይም ብዙ ዶላሮችን ፈሰስ የሚያደርገው ስቴዲየሙ ላይ ስለሆነ ተጫዋች የሚገዛበት ገንዘቦችና ዶላሮች እጥረት ሊያጋጥመው ይችላል ሚሉ ሰዎችም አልጠፉም በአንድ ጎራ ማለት። በሌላ ጎራ ደግሞ ስቴዲየሙን መገንባትና ተጫዋቾችን ገዝቶ ቲሙን ከማጠናቀር አንጻር ምንም አይነት ግንኙነት አይኖረውም ሚሉም የስፖርት ቤተሰቦች አሉ ማለት ነው። ሌላው ወዛው ከማንችስተር ዩናይትድ ጋር በተገናኘ እንግዲህ ረጅም ጊዜ ጉዳት ላይ የነበረው ሚሰን ማውንት እና በቅርብ ጊዜ ደግሞ ጉዳት አስተናግዶ የነበረው ኡጋርቴ በዛሬ ዕለት እንግዲህ ወደ ልምምድ ተመልሰው መደበኛ ልምምድ እንደጀመሩም መረጃዎቹን ማግኘት ችለናል ማለት ነው። ባለፈው በፕሪሚየር ሊጉ አርሰናል ጋር ከነበረው ጨዋታም ያልተሰለፈው ሃሪ ማጉየር ግን የዛሬው ልምድ ላይም እንዳልታየ ነው የተገለጸው ማለት ነው። ማይሰር ዩናይትድ እንግዲህ በዚህ ውድድር አመት እጅግ በጣም የወረደ ውጤት እያስመዘገበ ይገኛል ማለት ነው። እንግዲህ 34 ነጥቦችን በመሰብሰብ 14ኛ ደረጃ ላይ ነው የሚገኘው ማለት ነው። እንግዲህ አዲሱን አሰልጣኝ ሮቢን አሞሪን ወጣቱን ማለት ነው ሮቢን አሞሪን ከቀጠረም በኋላ ክለቡ ወረታች እያሽቆለቆለ የተሻለ ውጤት ማስመዝገብ አልቻለም። ለዚህ ደግሞ ምክንያት ሊሆን የሚችለው አስርና ከዛ በላይ የሚሆኑ ተጫዋቾች ተጎድተውበት እንግዲህ አዳዲስ እንዲሁም ደግሞ ከታች ያሳደጋቸውን ተጫዋቾች ከታች እያመጣ እያጫወተ የሚገኝበት ሁኔታን እየተመለከት እንገኛለን ማለት ነው። ሌላው ደግሞ እድሜያቸው የገፉ ካስሜሮና ኤሪክሰን እንዲሁም ኢቫንስ አይነት ተጫዋቾች እንግዲህ በቡድን ውስጥ መኖራቸው እነሱም በተለይም እንግዲህ በቡድን ውስጥ የሚያገኙት ገንዘብ ከፍተኛ በመሆኑ ለሌላ ክለብ እንኳ ሽጦ ሌላ ተጫዎች እንዳያስፈርም የፔሳር ህጉ ደግሞ አንደኛው መሰናክል የሆነበትን ሁኔታ እንመለከታለን ማለት ነው። ስለዚህ ሐሙስ ዕለት ማንቸስተር ዩናይትድ ከበአውሮፓ ሊግ ከሪያል ሶሲዳድ ጋር በኦርትራፎርድ ጨዋታውን የሚያደርግ ይሆናል ማለት ነው እንግዲህ በአዲሱ አሰልጣኝ ሮቨና መሪን በሚቀጥለው ክረምት ማለት ነው፣ በርካታ ተጫዋቾችን በተለይም እድሜያቸው ገፋ ገፋ ያሉና ለክለቡ ጌል ጋሎት የማይሰጡት ተጫዋቾችን በመሸኘት በርካታ አዳዲስ ተጫዋቾችን እንግዲህ ወደ ክለቡ ይቀላቅላሉ ተብሎ ይጠበቃል። ምክንያቱም አሁን ላይ በተለይም ማንችስተር ዩናይትድ የተሻለ ውጤት ለማስመዝገብ አሁን ያሉ ተጫዋቾችን መሸጥ እንዳለበት እንዲሁም ደግሞ በውሰት የሰጣቸውን ተጫዋቾችን ማለትም እንደ ራሽፎርድ፣ አንቶኒ አይነት ተጫዋቾችን ያው በመሸጥ በእነሱ ምትክ ሌላ ተጫዋቾችን እያመጣል ተብሎ ይጠበቃል ማለት ነው።